የዓለማችን ሳይንቲስቶች በየጊዜው በሚያደርጉት ጥናትና ምርመራ እንደ ማርስ የተጨናነቀ ፕላኔት የለም። ከአንደኛው ክፍለ ዘመን ጀምሮም ብዙ አይነት ተደጋጋሚ ጥናቶች እየተደረጉባት ነው። ለእነዚህም ጥናቶች ዓላማቸውም አንድ ሲሆን ሕይወትን በጎረ ቤታችን መፈለግና ሕይወት እንድትይዝ ማመቻቸት ነው። ሰሞኑም የህልማቸው እየተሳካላቸው ያለ ይመስላል። ሰላም ውድ ተመልካቾች፣ በዛሬው ፕሮግራማችን ማርስን መግዛት ቅዠት ነው ወይስ እውነት እየሆነ ነው፣ ከሆነስ ታዲያ እንዴት የምለውን እናያለን። ከማየታችንም በፊት ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራም ያለፍኩ፣ በቺካጎ ዩኒቨርሲቲ የሚገኘው የፒዮኔር ጥናት ቡድን እንደተናገረው ማርስን መግዛት ሳይንሳዊ ልቦለድ ሳይሆን በጋዱ ዓለም ሊፈጸም የተቃረበ ነው። ምንም ማርስ ለቤታችን መሬት በጣም የቀረበች ፕላኔት ብትሆንም እንደ መሬታችን በህይወት እና በሚያጓጓ አየር ጸባይ አልታደለችም። ምክንያቱም ከኦፕቴብል ክልል ትንሽ መራቋና ከጸያችን ያላት ርቀቷ በጣም እንድትቀጸቅጽና ምንም አይነት ፈሳሽ በገጽታዋ እንዳትይዝ አድርጓታል። ነገር ግን የመሬታችን እንዲህ አይደለም። ነገር ግን ከስምንቱ ፕላኔቶች ውስጥ ፈሳሽ ውሃ በገጽታ መያዟ ፍጹም አጋጣሚ ሊሆን አይችልም። ታዲያ ምክንያቱም ግልጽ ነው። ከፀሐይ በትንሽ ብትርቅና አሁን ካለችበት ራቅ ብትል በውቅያኖሶቿ ሁሉ ከገጽታዋ በመድረቅ በረዶ ይሆናሉ። ታዲያ በውስጧ የሚገኙ ህይወቶችም ምን ይሆናሉ ከሚሞት ውጭ? ሌላኛው ደግሞ አሁን ካለችበት ትንሽ ጠጋ ብትል እንደ ቬኒስ ውቅያኖሶቿ ሙሉ በመትነን ጋዚ ሆኑ ነበር። ስለዚህ መሬታችን ላለቻት ሁሉም አይነት ነገሮች በትክክል የተቀመሩ ናቸው። ነገር ግን ማርስ ያልታደለችው ነገር ቢኖር ለፀሐይ ቀረብ ማለቷ ነው። ለዛም ነው በደቡብና በሰመን ዋልታዎቿ በረዶዎች የተከማቹት። እንደ መሬታችን ማርስን ለህይወት ምቿ ያላደረጋት የአየር ሁኔታዋ ሲሆን ከባቢ አየሯ ከመጠን በላይ በካርቦን ዳይኦክሳይድ በልጽጓል። ይህም 95 በመቶ የሚሸፍን ሲሆን ለህይወት መርዛማ ነው። ታዲያ ሳይንቲስቶች ይህን ሁሉ ችግር ሊቀርፉ ታስበዋል። አንደኛው መፍትሄ በረዶቿን ወደ ፈሳሽ ውሃነት መቀየር ሲሆን፣ ሁለተኛው ካርቦን ዳይኦክሳይድን በመቀነስ ኦክሲጅንን መጨመር ነው። በረዶቿን እንዴት ወደ ፈሳሽ ውሃነት ይቀይሩታል? ለዚህም ብዙ ሀሳብ የተነሳ ሲሆን ኑክሌርን ማፈንዳት አንዱ ነው። ነገር ግን አብዛኛዎቹ ሳይንቲስቶች ይህን ሀሳብ ይቃወሙታል። ምክንያቱም በማርስ ከዚህ በፊት ትናንሽ የህይወቶች ሊኖሩ ይችላሉ የሚል ሲሆን ባይኖሩ ራሱ ጉዳዩ ዞሮ ዞሮ ህይወት የመፍጠርና የማስቀጠል ከሆነ ኑክለር በፈነዳበት ለብዙ ሚሊዮን ዓመታት ህይወት ሊኖር ባለመቻሉ ነው። ስለዚህ ቀጣዩ መፍትሄ ቢያስኩት ዋልታዎቿን ማሞቅ ነው። ይህንን ለማድረግ ማርስን ወደ ፀሐይ መጎተጥ ወይም ፀሐይን ወደ ማርስ መውሰድ ይህማ በጭራሽ የማይታሰብ ነው። ስለዚህ መፍትሄው ቻይና እየሰራችው ያለችው አይነት ማንሜድ ወይም አርተፍሻል ፀሐይ መፍጠርና በከባቢ አየሯ መስቀል ነው። ነገር ግን ዓለማችን አሁን ያላት ቴክኖሎጂ ይፈቅደው ይሁን? ወደ ሁለተኛው ችግሩና መፍትሄው ስንመጣ ካርቦን ዳይኦክሳይድ ለመቀነስ የግድ ኦክሲጅንን መብዛት አለበት። ኦክሲጅን ለመብዛትም ፈሳሽ ውሃዎችና እጽዋቶች መኖራቸው የግድ ነው። ይህም መፍትሔ እንደቀደመው ውሃ በገጽታዋ ካለ በውሃ ውስጥ ደግሞ ትናንሽ ነፍሳት ሲፈጠሩ፣ ለአየሯ ተስማሚ የሚሆኑትን ንጽዋቶች ሲተቀሉ ቀስ በቀስ ኦክሲጅን መጨመሩ አይቀሪ ነው። ይህ ሁሉም በአንድ ጊዜ የሚፈጸም አይደለም። ነገር ግን እንደ ሁሉም አይነት ነገሮች ጊዜውም እየጠበቀ ነው። ማን ያውቃል? ይህን ቪዲዮ እየተመለከተ ካለው ካንተ ወይም ካንቺ የማርስ መጀመሪያ ነዋሪ አንዱ ሊሆን ይችላል። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሀሳብ ካላችሁ ኮመንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ እንድታበረታቱኝ ጠየቅኩኝ። በሌላ ቪዲዮ እስክንገናኝ ሰላሙን